ስም አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። የተወደዳቸው የሉል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች፣ የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በሉል እግዚአብሔር ፍጹም ሰላም ሰላም እላችኋለሁ። እንደምንዋላችው እንደምን ለይሳ አደረሳችሁ። አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት አደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋትን ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሆንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው የታላቁ የአብይ ጾም አራተኛው ሳምንት መጻጉ ተብሎ ተሰይሟልና ስለምን መጻጉ ተብሎ ተሰየመ? በዚህ ሳምንት ምን እንድንማር ተፈልጎ ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጥር አድርገ እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው። የሚመክረን እግዚአብሔር ነው። የሚገስጸን እግዚአብሔር ነው።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 በቅዱስ ያሬድ አማካኝነት የየራሳቸው የሆነ ስያሜ ሰጥታ በዛ ስያሜዎች ውስጥ ደግሞ እኛ ምእመናኖቿን በደንብ በስፋት ታስተምርበታለች ማለት ነው። እንግዲህ የመጀመሪያውን የአብይ ጾም ሳምንት ዘወረደ ብላ ጌታችን መድኃኒታችን ኢየሱስ ክርስቶስ ጾመ፣ ጸለየ፣ እንደዚሁ ደግሞ ተሰቀለ፣ ሞተ፣ ተነሳ የሚለውን ከማለታችን አስቀድሞ ከሰማያተ ሰማያት መውረዱን ማወቅ ያስፈልጋልና ዘወረደ ወይም ደግሞ የወረደ ብላ ከሰማያተ ሰማያት መውረዱን በአብይ ጾም የመጀመሪያው ሳምንት ላይ ታስተምረናለች ማለት ነው። ሁለተኛውን ሳምንት ደግሞ ቅድስት ብላ ሰይማ የታችን ጌታችን መድኃኒታችን የሱስ ክርስቶስ በባህሪው ቅዱስ እንደሆነ ቅድስና የባህሪ ገንዘቡ እንደሆነ በደንብ ታስተምራለች። በተጨማሪም ደግሞ ስለ ሰንበታት ቅድስና ታስተምረናለች በሁለተኛው የአብይ ጾም ሳምንት ማለት ነው። ሶስተኛው ሳምንት ላይ ደግሞ መኩራብ ብላ ሰይማ የታችን ጌታችን መድኃኒታችን የሱስ ክርስቶስ በምኵራብ እየገባ ስለማስተማሩ ማስተማር ብቻም ሳይሆን ደግሞ በቤተ መቅደስ ያሉትን ሻጭ ለዋጮችን፣ ርግብ ሻጮችን፣ ለዋጮችን ሁሉ ጅራፍ አበጅቶ እየገረፈ ማውጣቱን፣ ቤተ መቅደሱን ማጽዳቱን ማክበሩን ማስከበሩን በደንብ በስፋት በአብይ ጾም ሶስተኛው ሳምንት ላይ ታስተምረናለች ማለት ነው። እነዚህ ያለፉትን ደግሞ በባለፈው ትምህርቶቻችን ላይ ተማምረናልና አንደግማቸውም ወደኋላ መለስ ብላችሁ መመልከት ትችላላችሁ። በዛሬው ትምህርታችን ላይ ደግሞ የአብይ ጾም አራተኛው ሳምንት መጻጉዕ ተብሎ ተሰይሟል ማለት ነው። ስለምን መጻጉዕ ተብሎ ተሰየመ? መጻጉዕ ማለትስ ምን ማለት ነው የሚለውን ማወቅ ያስፈልጋልና አጥራ አድርገን እንመለከታለን። እንግዲህ መጻጉዕ ማለት ምን ማለት ነው ስንል መጻጉዕ ማለት በሽተኛ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ 38 ዓመት ሙሉ በደዌ ሲሰቃይ የነበረውን ሰው ጨምሮ ሌሎችም ደዌያንን መፈወሱንና ዕውራንን ማብራቱን የምናስብበት ሳምንት ስለሆነ ይህ ሳምንት መጻጉዕ ተብሎ ተሰይሟል ማለት ነው። እዚህ ጋር ግን ልናስተውል የሚገባን ነገር አንዳንድ ሰዎች መጻጉዕ ሲባል የዚያ 38 ዓመት ሙሉ ሲሰቃይ የነበረው ሰው የእርሱ ስም የሚመሰላቸው ሰዎች አሉ። ነገር ግን የእርሱ ስም አይደለም። መጻጉዕ ብላ ቤተክርስቲያናችን የሰየመችው ለ38 ዓመት ሙሉ በሕመም ሲሰቃይ የነበረውን በሽተኛ ጌታችን መፈወሱን እንድንማር፣ እንደዚሁም ደግሞ ብዙ ደውያንን፣ እውራንን፣ አንካሶችን መፈወሱን እንድናስብበት ነው መጻጉዕ ብላ ይህንን ሳምንት የሰየመችልን ማለት ነው። ይህንን ሳምንት ስናነሳ ታዲያ ለ38 ዓመት ሙሉ ሲሰቃይ የነበረውን ሰው ጌታችን መፈወሱን በደንብ በስፋ ቤተ ክርስቲያናችን ታስተምራለች። ይህ ሰው ማን ነው? እንዴት ስተፈወሰ? እንደዚሁም ደግሞ ጌታችን ወደ እርሱ እንዴት ሄደ የሚለውን ታሪኩን ከብዙ በጥቂቱ አጥር አድርገን መመልከት ያስፈልጋልና ይህንን እንማማራለን ማለት ነው እንግዲህ መድኃኒታችን ኢየሱስ ክርስቶስ በምድረ እስራኤል ተዘዋውሮ በልዩ ልዩ ደዌ የተያዙትን በሽተኞች ሁሉ አድኗቸዋል። ለዚህ ነው ወንጌላዊ ቅዱስ ማቴዎስ ሲናገር እንዲህ ይላል። በማቴዎስ ወንጌል ምዕራፍ 4 ቁጥር 23 ላይ እንዲህ ሲል ይናግራል፣ የመንግሥትንም ወንጌል እየሰበከ በሕዝብም ያለውን ደዌና ሕማም ሁሉ እየፈወሰ በገሊላ ሁሉ ይዞር ነበር ይላል፣ የማቴዎስ ወንጌል ምዕራፍ 4 ቁጥር 23 አስተውሉ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን እያደረገ በምድር እስራኤል ሲዞር ከዕለታት አንድ ቀን ታዲያ አንድ ለ38 ዓመት ያህል በአልጋ ቁራኛ በደዌ ዳኛ ተይዞ በአልጋው ላይ ተኝቶ የነበረውን በሽተኛ ሰው በኢየሩሳሌም ውስጥ በምትገኘው ቤተሳይዳ በምትባል የመጠመቂያ ቦታ ላይ ያገኘው። አስተውል፣ እግዚአብሔር ቤተሰቦች፣ ሶስት ቀን አይደለም፣ 38 ቀን አይደለም። ይህ ሰው የተሰቃየው ይህ ሰው በአልጋ ቁራኛ በደዌ ዳኛ ተይዞ ከአልጋው ላይ ሳይነሳ በሕመም ሲሰቃይ የኖረው ለሰላሳ ስምንት ዓመት ያህል ነው። ወገኖቼ ለሰላሳ ስምንት ዓመት ያህል በሕመም መሰቃይ ምን አይነት ከባድ ነው! እኔና እናንተ ግን ገና አንድ ቀን ጉንፋን ሲዘን ገና ሁለት ሶስት ቀን ስንታመም ፈጣሪ እናማረራለን። ይህ ሰው ግን ለሰላሳ ስምንት ዓመታት ያህል በአልጋ ቁራኛ በደዌ ዳኛ ተይዞ ቤትሳይዳ በምትባል የመጠመቂያ ቦታ ላይ መዳኑን ሲጠባበቅ የኖረ ሰው ነው። በዚች የጸበል ቦታ ላይ ተኝቶ ድህነቱን ለማግኘት ይጠባበቅ ነበረ። ይጠባበቅ የነበረው ይህ ሰው ብቻ አይደለም ወገኖቼ ብዙ ሰዎችም አሉ። ሌሎች በተለያዩ በሽታዎች የተያዙ ብዙ ሰዎች ነበሩ። ወንጌላዊ ቅዱስ ዮሐንስ እንዲህ ማለት ይናገራል። የዮሐንስ ወንጌል ምዕራፍ አምስት ቁጥር ሶስት ላይ በሽተኞችና ዕውሮች፣ አንካሶችም፣ ሰውነታቸው የሰለለ ብዙ ሕዝብ ይተኙ ነበር ይላል። በዚህ ቦታ ላይ ይህ 38 ዓመት ሙሉ የተቀመጠው በህመም ሲሰቃይ የነበረው ሰው ብቻ አልነበረም ያለው። ብዙ ሰዎች ነበሩ፣ ሰውነታቸው የሰለለ ዕውሮች ነበሩ፣ አንካሶች ነበሩ፣ በዚህ ቦታ ላይ ድህነታቸውን ሲጠበቁ የነበሩ ማለት ነው። እነዚህ ሁሉ በሽተኞች በዚያ አምስት መተላለፊያ ባሏት የመጠመቂያ ቦታ ላይ ተኝተው ድህነታቸውን ይጠባበቁ ነበረ። ምንድን ነው የሚጠባበቁ የነበረው? እነዚህ ሰዎች ለምን ወዲያው መዳን አልቻሉም? ለምን ተጠምቀው ወዲያው መዳን አልቻሉም ስንል ታዲያ ይድኑ የነበረው በመጽሐፍ ቅዱሳችን ላይም ተጠቅሶ እንደምናገኘው ይጠባበቁ የነበረው የጌታ መልአክ ወርዶ ጸበሉን እስኪያናውጠው ነው። የጌታ መልአክ ወርዶ ጸበሉን ሲያናውጠው ቀድሞ ወደ ውሃው የገባ ሰው ስለሚድን ነበረ። ሁሉም በዛ ቦታ ላይ ተሰልፈው ተኝተው መዳናቸውን ሲጠባበቁ የነበሩት ማለት ነው። የጌታ መልአክ የተባለው ሊቀ መላእክት መልኩ የመላእክት አለቃ ቅዱስ ሩፋኤል ነው። በሕመም ላይ በቁስ ላይ የተሾመው ቅዱስ ሩፋኤል ነው። ቅዱስ ሩፋኤል ከሰማይ ወርዶ ውሃውን በሚያናውጥበት፣ ጸበሉን በሚያናውጥበት ጊዜ ቀድሞ ወደዛ ውሃ ወይም ደግሞ ወደዛ ጸበል የገባ ሰው ይድን ነበርና፣ በዚያ ቦታ ላይ እውሮች ነበሩ። በዚያ ቦታ ላይ አንከሶች ነበሩ። በዚያ ቦታ ላይ ልክ እንደዚህ ሰው 38 ዓመት ሙሉ እንደተኛው ሰው በአልጋ ቁራኛ በደዌ ዳኛ የተያዙ ብዙ ሰዎች ነበሩ። ነገር ግን ቀድሞ እየገባ ይፈወስ የነበረው ምን አይነት ሰው ነው ስንል ሀብት ያለው፣ ገንዘብ ያለው ሰዎችን ቀጥሮ ልክ ገና ውሃው ሲናወጥ ቀድሞ ወርውረው የከቱትና ይድን ነበረ። እንዲሁም ደግሞ ህመማቸው በእግራቸው ለመሄድ ያልገደባቸው በውስጥ ደዌ የሚሰቃዩ ሰዎች ቀድሞ ወደ ውሃው ገብተው ይፈወሱ ነበረ። እውሮች ግን ገና ወደ መጠመቂያው ቦታ ቶሎ ለመግባት ሲሞክሩ ሌላ ሰው ገብቶ ይድን ነበርና መዳን አልቻሉም። ይህ ሰው ደግሞ በአልጋ ቁራኛ በደዌ ዳኛ ተይዞ ገና ከተኛበት ተንከባሎ ወደዚያ ቦታ ላይ የሚያስገባው ሰው ያስፈልገዋል፣ ራሱ ተነስቶ መግባት አይችልምና። ብዙዎች ሲድኑ እየተመለከተ እርሱ ግን ወደዚያ የሚያስገባው ሰው አጥቶ መግባት ስላልቻለ ይህን ሁሉ ዓመት መዳን አልቻለም ነበረ። ወገኖቼ መልአኩ ውሃውን ሲያናውጠው አንድ ሰው ብቻ ነው መዳን የሚችለው። መልአኩ ቤተሳይዳ ተብላ የምትጠራውን ፀበል ሲያናውጣት ይህንን በሽተኛ ሰው ወደ ፀበሉ ቦታ ተሸክሞ የሚያደርሰው ሰው ስላልነበረው ፈውስን ሊያገኝ አልቻለም። እርሱ ለሰላሳ ስምንት ዓመታት ያህል በመጠመቂያዋ አጠገብ ሊተኛ የቻለው ምንም አይነት ሰው ወይም ዘመድ ወይም ደግሞ ወገን ስላልነበረው ነው። በዚያ ቦታ ላይ በዚያ አልጋው ላይ ተኝቶ ብዙ ሰዎች ሲድኑ እየተመለከተ እርሱ ግን መዳን አልቻለም። ብዙ ሰዎች ደስ ብሏቸው ሲመለሱ እየተመለከ እርሱ ግን ድኖ ደስ መሰኘት አልቻለም ነበረ። አሰውሉ መድኃኒታችን ኢየሱስ ክርስቶስ ታዲያ ወደዚች የመጠመቂያ ቦታ የመጣው በተለይ ይህን ሰው ለመፈወስ ነው። ምክንያቱም ወንጌላዊ ቅዱስ ዮሐንስ ሲናገር እንዲህ ይላል። የዮሐንስ ወንጌል መራፍ አምስት ቁጥር ሰባት ላይ ኢየሱስ ይህን ሰው ተኝቶ ባየው ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ይላል አሰውሉ ለ38 ዓመት ያህል በዚህ መጠመቂያ ቦታ ላይ እንደ ፈኛ ጌታችን ሁሉን ያውቃልና፣ ይህንን ምክንያቱን አውቆ ጌታችን እርሱ ሊፈውስ እንደመጣ ይህንን አውቆ ወንጌላዊ ቅዱስ ዮሐንስ ይህንን ጻፈልን ማለት ነው ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደ ምድራውያን ሐኪሞች እንዴት ያደርግሃል? ከጀመረ ስንት ጊዜ ይሆናል? ልትታመም የቻልከው በምን ምክንያት ነው? እያለ ሳይጠይቀው፣ ይህንን ምክንያት ሳይደረድር በአምላክነቱ ሁሉን ነገር ያውቅ ስለነበረ ወደ እርሱ ጠጋ ብሎ እንዲህ አለው፣ ልትድን ተወዳለህን? በማለት ፈቃደኛነቱን ጠየቀው። አስተው ለእግዚአብሔር ቤተሰቦች ፈቃደኛነቱን ጠየቀው። ዛሬም እኔና እናንተ መዳን ከፈለግን ጌታችን ልትድኑ ተወዳላችሁን ይለናል። አሁኖ ራሳችን ወይንስ ደግሞ ሌላ የሆነ ምክንያታችን የትኛውን መልሰው። አሰውሉ ልትድን ተወዳለህን ካለው በኋላ ፈቃደኝነቱን ከጠየቀው በኋላ እርሱ ወደ ጸበሉ ሰው መጥቶ ከቶኝ ድን አለው ብሎ ለ38 ዓመት ሲጠበቅ የነበረውን ሰው ጌታችን መድኃኒታችን የሱስ ክርስቶስ በቃሉ ፈወሰው። እንዲህ አለው ተነስና አልጋህን ተሸክመ ሂድ በማለት በቃሉ ስለፈወሰው አልጋውን ተሸክሞ ወደ ቤቱ ሊሄድ ችሏል። በእውነት ክብር ለአምላካችን ይሆን። አሰውሉ ለ38 ዓመት ሙሉ ሲማቅቅ፣ ሲሰቃይ የነበረው ሰው ተነስ አልጋህን ተሸክመ ሂድ ስለተባለ ብቻ ጌታችን በቃሉ ስለፈወሰው ወዲያው አልጋውን በድግ አድርጎ ተሸክሞ ሄደ ማለት ነው። ክብር ለአምላካችን ይሁን። ታዲያ ይህ ከመሆኑ በፊት ግን ከነበረበት በሽታ ጤናማ ሊሆን ያልቻለበትን ምክንያት ሲናገር እንዲህ ብሏል። ጌታችን ወደዚህ በሽተኛ ሰው ሄዶ ልትድን ትወዳለህን ሲለው ያቀረበለት ምክንያት አዎን ወይም ደግሞ አይ ማለት ነበር የሚጠበቅበት። አይ መዳን አልፈልግም፣ ወይም ደግሞ አዎ መዳን እፈልጋለሁ ነበረ ምላሹ መሆን የነበረበት። ወይም ደግሞ በሽተኛ ሰው የሚታመም ሰው ይነጫነጫል፣ ተስፋ ይቆርጣል፣ በዚያ ስሜት ጾ ነው። ምክንያቱም እርሱ ይህንን ሁሉ ዓመት ሲጠብቅ ብዙ ሰዎች እየገቡ ሲድኑ ሲመለከት ነበርና እየተነጫነጨ እየተቆጣ፣ ታዲያ መዳን ባልፈልግ ኖሮ በዚህ ቦታ ምን አስተኛኝ? ምን ጠብቅ ይመስልሃል? ብሎ ለጌታችን ምላሽን አልሰጠም። ጌታችንም አምላክ አላወቀም ነበረ። ነገር ግን ከእርሱ ጋር ሲመለከት ብዙ ሰዎች አብረውት ነበሩና ከጌታችን ጋር፣ ከነዚህ ትላልቅ ሰዎች መካከል ጡንቻ ያላቸውን ሰዎች ይመድብልኛል፣ ከዚያም በኋላ ልክ መልአኩ ሲያናውጠው እነዚያ ሰዎች እኔ አንስተው ወደዚያ ይወረውሩኛል፣ ወደ ጸበሉ። ያን ጊዜ እኔ እድናለሁ እፈወሳለሁ ብሎ ስላሰበ ያቀረበው ምክንያት ልትድን ትወዳለህን ብሎ ሲያቀርብለት ወይም ደግሞ ጌታችን ሲጠየቀው ያቀረበው ምክንያት እንዲህ የሚል ነበረ ጌታ ሆ ያለ በመነጫነጭ ስሜት አይደለም ጌታ ሆ ያለ በትትና ውሃው በተናወጠ ጊዜ አለ በመጠመቃየት ውስጥ የሚያኖረኝ ሰው የለኝም ነገር ግን እኔ ልመጣ ሳለው ሌላው ቀድሞኝ ይወርዳል በዚህም ምክንያት መዳን አልቻልኩም ጌታ ሆይ ሰው የለኝም ዘመድ የለኝም ንብረት የለኝም፣ ሀብት የለኝም እያለ መናገር ጀመረ። ዮሐንስ ወንጌል ምዕራፍ 5 ቁጥር 7 ላይ ዛሬም የብዙ ሰዎች ችግር ነው ወገኖቼ። ዛሬም ቢሆን ሰው የለኝም የሚለው ቃል የብዙ ሰዎች ምክንያት ነው። ለምን ትምህርትን አልቀጠልክም ተብሎ የሚጠየቅ ሰው እንድማር የሚረዳኝ ሰው የለኝም ይላል። ለምን ስራ አልጀመርሽም የምትባል ሴት ልጅ ስራ የሚያስገባኝ ሰው የለኝም ትላለች። ልትድኑ ያልቻላችሁት ለምንድን ነው ተብለው የሚጠየቁ ሰዎችም የምንታክምበት ገንዘብ የሚሰጠን ሰው የለንም ይላሉ። ብዙ ሰዎች በብዙ ቦታዎች ላይ አጥብቀው የሚሹት ወይም ደግሞ የሚፈልጉት የሰዎችን መኖር ወይም ደግሞ የሰዎችን እርዳታ ነው። ዛሬም በዘመናችን ታዲያ እኛ አጥብቀን ልንሻው የሚያስፈልገን ነገር ግን የእግዚአብሔርን እርዳታና ማዳን መሆን አለበት ወገኖቼ። የእግዚአብሔርን እርዳታ ነው። መተማመኛችንን ሰዎችን አናድርግ፣ መተማመኛችንን እግዚአብሔርን እናድርገው ወገኖቼ የምንበላው ምግብ፣ የምንጠጣው መጠጥ፣ የምንለብሰው ልብስ፣ የምንጠለልበት መጠለያ፣ የምንማርበትና የምንታከምበት ገንዘብና የምንፈልገውን ስራ መስራት የምንችልበትን መንገድ ሊያደሉን የሚችሉት ሰዎች ናቸው ብለን ወስነን ሁሉን ነገር ደምድመን ስላስቀመጥን ሁሉን ሊሰጥ ከሚችለው ከእግዚአብሔር ላይ ዓይኖቻችንን አንስተናልና ዛሬም በህመም የምንሰቃይ ዛሬም ስራ በማጣት ዛሬም የሚበላ የሚጠጣ በማጣት ምንሰቃይ ሰዎች መተማመኛችንን በሰዎች ላይ አድርገን ዐይኖቻችንን ከእግዚአብሔር ላይ ስላለሳን ነው የሚያበላ የሚያጠጣ የሚያለብስ መጠለያ የሚሰጥ ሥራን የሚባርክ የሚፈውስ የሚያበለጽግ የሚያኖር እግዚአብሔር መሆኑን አስረግጠን ስላላምንንና መታመኛችንን ሁሉ በሰዎች ላይ ስላደረግልን ድን አልቻልንም ዛሬም ይህ በሽተኛ ሰው እድናለሁ ብሎ የተኛው የእግዚአብሔርን እርዳታ አገኛለሁ ብሎ ሳይሆን የአንድን ጎልማሳ ፈርጣማ ክንድ ስለነበረ ሊድን አልቻልም። እርሱ የዳነው መድኃኒታችን ኢየሱስ ክርስቶስ ሊያድነው እንደሚችል ባመነ ጊዜ ብቻ ነበረ። ለመዳንና ሌሎች ያጣናቸውን ነገሮች ለማግኘት በእግዚአብሔር ማመን ወሳኝ ነገር ነው። ወገኖቼ ማመን፣ ከዚያም መዳን ያስፈልጋል። እግዚአብሔር ያለው ሰው ሁሉም ነገር አለው። ወገኖቼ እግዚአብሔር የሌለው ሰው ግን ሁሉ ነገር ያለው ይመስለዋል እንጂ ምንም ነገር የለውም። የተማረ ቢመስልም አልተማረም። ስራ ያለው ይመስለዋል እንጂ ስራ የለውም። ጤና ያለው ይመስለዋል እንጂ ጤና የለውም። ሀብት ያለው ይመስለዋል እንጂ ድሃ ነው። የለበሰ ይመስለዋል እንጂ እርቃኑን ነው። እግዚአብሔርን ሳያምኑ የሚገኝ ትምህርት፣ እግዚአብሔርን ሳያምኑ የሚገኝ ስራ፣ እግዚአብሔርን ሳያምኑ የሚገኝ ጤና፣ እግዚአብሔርን ሳያምኑ የሚገኝ ልብስ፣ እግዚአብሔርን ሳያምኑ የሚገኝ ሀብት በከንቱ የሚጠፋ ነገር ነው። ያስተውሉ። ላጣው ነገር ሁሉ እንደ መፍትሔ አድርጎ ሰውን የሚያቀርብና መፍትሔ ሲያጣ ሰው ስለሌለኝ ነው በማለት ምክንያት የሚያቀርብ ሰው ከእግዚአብሔር ጋር ያለው ግንኙነት ደካማ ወይም ደግሞ ባዶ መሆኑን በዚህ ሁኔታ መረዳት ይቻላል ማለት ነው። ለእያንዳንዱ ላጣናቸው ነገሮች ሁሉ ምክንያታችን ሰው ስለሌለ ነው የምንል ሰዎች ቆም ብለን እምነታችን ልንፈትሽ ያስፈልጋል። ወገኖቼ በእግዚአብሔር ላይ ያለንን መታመን ልንፈትሽ ያስፈልጋል። ያ ለ38 ዓመት ሙሉ ባልጋ ቁራኛ በደዌ ዳኛ የተያዘው ሰው እግዚአብሔር ሁሉን ነገር በማድረግ ከሰው የሚበልጥ መሆኑን ቢያውቅ ኖሮ እንዲህ አይልም ነበረ። ብዙ ሰዎችም ከሰዎች ይልቅ የሚያምኑት እግዚአብሔርን ቢሆን ኖሮ ችግር ላይ አይወድቁም ነበረ። ሰው በሰው ከሚታመን ይልቅ በእግዚአብሔር ቢታመን እንደሚሻል ደግሞ ነቢየ እግዚአብሔር ቅዱስ ዳዊት ሲናገር እንዲህ ይላል። በዚህ በመዝሙር 72 ቁጥር 28 ላይ እንዲህ ይላል፤ ለእኔስ ግን ወደ እግዚአብሔር መቅረብ ይሻለኛል፣ መታመኛዬም እግዚአብሔር ነው ይላል። አስተውሉ። ብዙዎች ግን መታመኛቸውን ወደ ሰው ስላደረጉ ወደ እግዚአብሔር ሊቀርቡ አልቻሉም። በእግዚአብሔር አምኖ ወደ ቤተ ክርስቲያን በመቅረብ ጸበል ከመጠመቅ፣ በእምነት ከመታሸት፣ ቅባ ቅዱስ ከመቅባትና በመስቀል ከመዳሰስ ይልቅ በሰዎች አምኖ ወደ ጠንቋይ ቤት፣ በሰዎች አምኖ ወደ ቃልቻው፣ በሰዎች አምኖ ወደ ዛርጎታችሁ፣ በሰዎች አምኖ ወደ ልዩ ልዩ ቦታዎች በመቅረብ እርሱ አድርጎ የሚላቸው ነገሮች ማድረግን የሚሻል መፍትሄ አድርገው ተቀብለውታል። በዚህ ምክንያት እስከዛ ድረስ ከህመማቸው ከቁስላቸው ሊፈወሱ ያልቻሉ ብዙዎች አሉ። መታመኛቸውን ሰው ላይ ስላደረጉ፣ ምድራዊ ሰዎች ላይ ስላደረጉ፣ ሰማያዊን አምላክ ስላላመኑ፣ መታመኛቸውን እርሱ ላይ ስላላደረጉ ዛሬም መዳን ያልቻሉ ብዙ ሰዎች አሉ። በእግዚአብሔር አምናለው ማለት ብቻ ግን ድህነትን ሊያሰጥ አይችልም። ወገኖቼ በእግዚአብሔር አምናለው ማለት ብቻም ድህነትን ወይም ደግሞ ያጡትን ነገር አያስገኝም። ለመዳን ያመኑትን ነገር በስራ መግለጽ ያስፈልጋል። አንዳንድ ሰዎች እንዲሁ ባፋቸው ብቻ በእግዚአብሔር አምናለሁ በማለት ቢናገሩም እምነታቸውን በሥራ ለመግለጽ ስላልቻሉ ሊድኑ ያልቻሉ ብዙ ሰዎች አሉ። በዚህ ጊዜ ደግሞ ጉድለቱ ከእነርሱ አለማመን እንደመጣ አድርገው ስለማይቀበሉ እግዚአብሔርን ደግሞ ሲያማርሩ እንመለከታለን። ባፋቸው ብቻ እግዚአብሔርን አምናለሁ የሚሉ ነገር ግን ተግባራቸው ዜሮ የሆነ ሰዎች እግዚአብሔርን ሲያማርሩ እንመለከታለን። ሰው ግን የሚድነው በእምነት ብቻ ሳይሆን በስራም ጭምር ነው። ይህንንም ደግሞ እንደ ማሳያ ያህል ስንመለከት አባታችን አብርሃም በእምነት የጸደቀ ሰው ቢሆንም እንኳን ይህንን እምነቱን በስራ አስረግጦ የገለጠው እግዚአብሔር አድርጎ ወይም ደግሞ ስራ ያለውን ነገር ራት ነው። እርሱ አባታችን አብርሃም በእግዚአብሔር አምኛለሁ ብሎ በኃጢአት ከተሞላው ከከለዳውያን ሀገር ከዑር ለመውጣት ፈቃደኛ ባይሆን ኖሮ እግዚአብሔር የገባለትን ቃል ኪዳን በሙሉ ሊያገኝ አይችልም ነበረ። ማመን ካመኑ በኋላ ደግሞ ያመኑትን ነገር በሥራ መግለጽ የክርስትና አብይ ነገር ነው። አስተውሉ። ለዚህ ነው ሐዋርያው ቅዱስ ያዕቆብ እንዲህ እያለ የሚናገረው። በዚህ በያዕቆብ መልእክት ምዕራፍ ሁለት ቁጥር 26 ላይ ተነብስ የተለየ ስጋ የሞተ እንደሆነ እንዲሁ ደግሞ ከስራ የተለየ እምነት የሞተ ነው ይላል። እዚህ ጋር ልብ ብላችሁ አስተውሉ። ከነፍስ የተለየ ስጋ የሞተ እንደሆነ እንዲሁ ደግሞ ከስራ የተለየ እምነት የሞተ ነው ይላል። ሥራና እምነት የማይለያዩ የአንድ ሳንቲም ሁለት ገዝጣዎች ናቸው ማለት ነው። እምነት ያለ ሥራ፣ ሥራም ያለ እምነት ዋጋ ወይም ደግሞ ድህነት ሊያሰጡ አይችሉ ማለት ነው። የሰው ስጋ ሞተ የሚባለው ነፍሱ ስትለየው ነው። የሰው እምነት ደግሞ ሞተ የሚባለው ወይም ደግሞ ይሞታል የምንለው ስራ ሲለየው ነው። ስለዚህ ለማመን ለማመንማ አጋንንትም እግዚአብሔርን ያምኑታል በፊቱም ይንቀጠቀጣሉ። ይሁን እንጂ ግን ይህ እምነታቸው በስራ ሊገለጽ ስላልቻለ ወይም ደግሞ እምነታቸውን በስራ ሊገልጹ ስላልቻሉ ሊድኖ አልቻሉም። ስለዚህ ታሞ ለረዥም ጊዜ ባልጋ ላይ የተኛ ሰው እግዚአብሔርን አምናለሁ እያለ ይህንን እምነቱን በስራ መግለጽ የማይችል ከሆነ የእርሱ እምነት ከአጋንንት እምነት ጋር የሚመሳሰል ስለሆነ ድኖ የተኛበትን አልጋ ተሸክሞ መሄድ አይችልም ማለት ነው። ስለዚህ አንድ ክርስቲያን ነኝ የሚል ሰው ልብስና ምግብ ላጡ ሰዎች እምነቱን ምግብና ልብስ በመስጠት ወይም ደግሞ በሥራ በመግለጽ ሊታደጋቸው ይገባዋል እንጂ ያለምንም አይነት በጎ ሥራ ሳያደርግላቸው በደና ሂዱ እሳት ሙቁ ጥገቡ ቢላቸው ለሰውነታቸው የሚያስፈልጋቸውን ምግብና ልብስ ባይሰጣቸው የእርሱ እምነት በሥራ ስላልተገለጸ እምነቱ የክርስቲያን እምነት ሳይሆን የአጋንንት እምነት ነው ማለት ነው። ያዕቆብ 2 ቁጥር 14 ላይ ስንመለከት እንደምናገኘው ማለት ነው። ከሁሉ አስቀድሞ ግን ይህ ሕመም ወይም ደግሞ የትኛውን ፈተና ወደኛ የሚመጣው? በራሳችን ኃጢአት ምክንያት እንደሆነ ልናውቅ ያስፈልጋል። ያ ለ38 ዓመት ሙሉ ባልጋ ቁራኛ በደዌ ዳኛ ተይዞ የነበረው ሰው ለዘመናት ባልጋው ላይ ሊተኛ የቻለው በኃጢአቱ ምክንያት መሆኑን ደግሞ የወንጌሉ ቃል ያስረዳናል፣ ይነግረናል ማለት ነው። ምን ብሎ ያስረዳን ስንል ደግሞ የዮሐንስ ወንጌል ምዕራፍ 5 ቁጥር 14 ላይ እንዲህ የሚል ቃል እናገኛለን። ከዚህ በኋላ ኢየሱስ በመቅደስ አገኘውና እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ አለው። ታስተውሉ አትስራ አለው ይላል። እዚህ ጋር ልናስተውል የሚያስፈልገን ነገር በኃጢአታችን ምክንያት ብዙ ፈተና መከራ ሊያገኘን ይችላል። ነገር ግን ወደ እግዚአብሔር አምላክ ብንማፀን ብናልግስ፣ በእምነታችን ላይ ስራን ጨምረን እግዚአብሔር አምላክን ስናመሰግን፣ ወደ ፈጣሪ ስናነባ ስናልግስ፣ እግዚአብሔር አምላክ ፈውስን ይልክልናል። አለበለዚያ ግን ሌላ ከባድ ነገር ይደርስብናል ማለት ነው። ለዚህ ነው ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ ያለው ማለት ነው። ህመም በእዮብ ላይ እንደተገለጠው ለፈተና ሊገለጥ እንደሚችል ሁሉ በዚህ ሰው ላይም ደግሞ ለኃጢአት ተገልጧል ማለት ነው። ህመም ለፈተናም ሊገለጥብን ይችላል፣ እንደዚሁም ደግሞ በኃጢአታችን ምክንያትም ሊመጣብን ይችላል ማለት ነው። ስለዚህ ይህንን ቆም ብለን ልናስተውል ያስፈልጋል ማለት ነው። ዛሬም ቢሆን ታዲያ ሰዎች ሁሉ በኃጢአት ደዌ ተይዘዋል። ዝሙት ርኩሰት መዳራት ጠብ ክርክር ውሸት ስርቆት ስድብ ዋልጌነት ወዘተ በብዙ ሰዎች ላይ የሚዘወተሩ የኃጢአት አይነቶች ናቸው ስለዚህ እነዚህን ኃጢአቶች እያዘወተርን ህመምን በሽታን ደዌን በላችን እያመጣን ያለነው ነው የለበስነው ስጋ ድካምና ኃጢአት የሚስማማው ስጋ ስለሆነ ሁላችንም በአንዱ ወይም ደግሞ በሌላው የኃጢአት አይነት እንሰናከላለን ስለዚህ ሁሉም ሰው ኃጢአተኛ ሰው መሆኑን ደግሞ ወንጌላዊ ቅዱስ ዮሐንስ በአንደኛ መልእክቱ ላይ እንዲ እንዲህ ሲል ተናግረዋል። በዚህ በአንደኛ ዮሐንስ ምዕራፍ አንድ ቁጥር ስምንት ላይ ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም ይላል። ስለዚህ ሁሉም ሰው ኃጢአተኛ ከሆነ ደግሞ ድህነቱን ወይም ደግሞ ፎስን ለማግኘት አቤቱ እንደ ቸርነት መጠን ማረኝ እንደ ምህረትህን ብዛት መተላለፌን ደምስስ ከበደሌም ፈጽሞ እጠበኝ ከኃጢአቴም አንፃኝ እኔ መተላለፌን አውቃለሁ ኃጢአቴም ሁል ጊዜ በፊቴ ነውና እያለ መዝሙር አምሳ ቁጥር አንድ ላይ የተጠቀሰውን እየደገመ በየጊዜው ንስሐ በመግባት ምሕረት የሚያድለውን ጌታ መለመን ይጠበቅበታል ማለት ነው። እንደ መጻጉዕ ወይም ደግሞ እንደዚህ ሰው ስለሰራው ስራ ሳይጸጸት ሰው የለኝም እያለ በስሞታ የሚቆይ ሰው ግን ድህነትን ሊያገኝ አይችልም። ዘወትር እንደ ቅዱስ ዳዊት ኃጢአቱን በዓይኖቹ ፊት የሚመለከት ሰው በራሱ ኃጢአት ዘወትር እየተጸጸተ እንባዎቹን በምኝታው ላይ የሚያፈሰው ድህነትን ያገኛል። ዛሬ ግን ብዙ ሰዎች ኃጢአት መስራታቸው ከተሆኑ ትዝ ስለማይላቸው በንስሐ ሊመለሱ አልቻሉም። ከግማሽ በላይ የሚሆነው ዕድሜያቸውን የሚያሳልፉት በኃጢአት አልጋ ላይ ተንጋለው ተኝተው ነው። ስለዚህ ሁላችንም ቆም ብለን ልናስብ ያስፈልጋል። ወገኖቼ ኃጢአታችን በደላችንን እግዚአብሔር አምላክ ይቅር እንዲለን ልንማጽን ያስፈልጋል። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ይርዳል። ስለዚህ በአራተኛው የአብይ ጾም ሳምንት ቤተክርስቲያናችን መጻጉዕ ብላ ታችን መድኃኒታችን የሱስ ክርስቶስ በሽተኞችን ስለመፈወሱ በደንብ በስፋት ታስተምራለች። ይህን የተማርነውን ደግሞ እንደግሞ ላልተማሩት ወንድሞቻችን ልናስተምር ያስፈልጋል። ምክንያቱም የተማርነውን ነውን አስተምረን ያወቅኑን አሰውቅ ቢሆን ኖሮ ማንም ሀብቶን ልናስመከር ስናስታ ማተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበር። ነገር ግን እኔና እናንተ የተማረነ ስለማናስተምር ያወቅዶ ስለማናሳውቅ ብዙዎች ካለማወቅ የተነሳ እየሳቱ ነው ያሉት ማለት ነው። ስለዚህ የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊት የምንማረውን የቤተ ክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይረዳል። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል ያላችሁ ሰዎች ካላችሁ፣ ከዚህ በፊት የተማማር ነው ከዚህ በኋላ ምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቶ መጫን ይኖርባችኋል። ማለት ነው ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ እና አስተምሮ ሰምታችሁ ሊሆን ይችላል። በቀጣይ ከዚህ የሚለቁ አስተምሮች ወደ እናንተ አይደርሱም እና ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁኑ አሳ ጠብቆ ያስተማረን የመከረን ይገሳል አባቶቻችን አምላክ ልውል እግዚአብሔር ስሙ የተመሰገነ ይሁንልን። የሰማነውን በዝና ልቦናችን ያሳድርብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።